ሰላም አሌይኩም ዋራህማቱላ በረካቱ ድና የተከበራችሁ የዩቱብ ጓደኞችን እንደናች ሆነ ናኛ አልሐምዱሊላህ ዛሬ ለቻናላችን ፕሮፋይል አብረን እንሰራለን ማለት ነው። የሚያስፈልገን ፒክስላብ ነው። ፒክስላብ የሌላችሁ ደግሞ ፕለይስቶር ላይ ይገኛል ማለት ነው። ከዛ ይሄንን እንደልተዋለን ከዛ እዚህ እንደምታዩት ሾፕስ የሚላለ እሱን ያለን። ከዛ እዚህ ጋር ቺ ጥቁሯ ቀስ ተመለክተዋለች፣ እሷን ጫናታለን። እዛ እንደዚህ እናንተ በምፈልጉት ትመርጣላችሁ። እኔ ግን በክቡ ነው ለአሁን የምፈልገው። ኦኬ ይሄንን አስተካክለዋለሁ ማለት ነው። ይሄንን በእጄ እንደዚህ እንደዚህ ያደረኩ አስተካክለዋለሁ ከዛ ታች ወርጄ ካለር እመርጥለታለሁ ማለት ነው። ሰኔ አረንጓዴ ነው የምፈልገው ማለት ነው። ከዛ ታስተካከላችሁ በኋላ ራይት ትላላችሁ። ከዛ አሁን ኮፒ ያደረገዋለሁኝ ዲዛይን በዚህ ትንሽ አስተካክለዋለሁ ማለት ነው። ከዛ አሁንም ከለር መጣለሁ። እንደዚህ ያላችሁ ከለር የሚላለ ይሄንንም ማለት ነው። እንደዚህ ታበሩታላችሁ። እኔ በቢጫ ነው የፈለኩት ማለት ነው። ከዚህ በእጃችሁ ማፈለግም ማሳነስም ትችላላችሁ። አሁንም ኮፒ ኮፕ ያደርገዋለሁ። አሁንም ወደኋላ እንደዚህ ትመለሱና ከለሩ ምለውን ትመርጣላችኋለ። አሁን ደግሞ በቀይ ነው ማድረገው። ኦኬ ዚ ራ እንደዚህ መሃል ላይ ያለውን ሽ በትንሹ ታረጉታላችሁ። ከዛ አሁን እዚህ ጋ እንገባና እንቆልፈዋለን ማለት ነው። ወደዛ ወደዚህ እንዳይልብን ያ ትቆልፉና መደመር ምልክት ጋ እንገባና ቴክስት የሚለውን እንፈልጋለን ማለት ነው። የምንፈልገውን ነገር እንድንጽፍ እዚህ ጋ ገብተን እኔ ስሜ ልጻፍ እስኪ። ከዛ እዚህ ጋር እንገባና እናስተካክለዋለን ማለት ነው። እንደዚህ ቀነፍ እንዲሆናለን እንደዚህ እናረጋለን ማለት ነው። ስማችሁን ወይም የምትፈልጉት ነገር ከጣፋችሁ በኋላ እንደዛ ነችሁ ሰንሰራይት ስለዋለኝ አሁንም ወደዚህ ሄድና ኮፒ አደርገዋለሁ ማለት ነው። ሁለተኛ ካመቅ ወደዚህ አሁን ቅድም ቦታ ገባና ቀንታ አደርገዋለሁ ማለት ነው። እንደዚህ ይሄንን አሁን ወደ ኋላ ነው። እዛ ምራይ ፍለዋለሁኝ አዎ፣ አሁን ፎንቱን ነው የምንቀይረው ማለት ነው። እዚህ ጋር እንገባና ፎንቱን እንቀይራለን። ምን ቀይራለን? ኦኬ እላለሁኝ። ከዛ ይላኛውንም እንደዚሁ ተመሳሳይ ፎንት ማለት ነው እንደዚህ ጋር እያደረግን ከዛ አሁንም እቆልፈዋለሁ ማለት ነው። እዚጋ ገብቼ እቆልፈዋለሁ። ከዛ ሁን ደግሞ ጋራ ላይ እንገባና ፎቶ ማስገባት ተፈለግም እዚጋ መደመር ምልክት አለኝ። እሷ ጋር ተከቡና ፍሮም ጋራ ላይ እንላለን ስራ እሱጋ ስትገቡ ልክ ወዴ ጋላሪ ወስዳችኋል ማለት ነው። ከዛ እስቲ ኮንትሮል ምረጥ እ ይሄን እንመረቅኩኝ ወይ

ከዛ አሁንም ኮፒ ያደርገዋለሁ ይህንን ዳራ ተመልሼ ኮፒ ያደርገዋለሁ። እችን ደግሞ ንደፍቷል በትንሿ አደርጋታለሁ፣ በጣም በትንሿ ከዛ እዚህ ጋር አስገብታለሁ ማለት ነው።

ይህም እንደምትመለከቱ እንደዚህ አድርጌ ይሰርቻሉ ማለት ነው። እናንተም በፈለጋችሁት መስራት ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ ቪዲዮ ውስጥ የምንገናኝ ሰላም አለይኩም ወረህመቱላሂ